ሰኢድ ከአዲስ ሚስት ጋር ብቅ ብሏል ማለት ነው። እኔ እኮ ከየት ነው የሚመጡት ነው ምለው ማለት ነው። አይገርምም ግን? ውድ ተመልካቾች፣ ውድ የፋሚሊ ቤተሰቦች አይገርምም ግን? አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የፋሚሊ ቤተሰቦች እንዴት ናችሁልኝ? እኔ ሰላም ነኝ አልሐምዱሊላ። በያላችሁ በሰላማችሁ በዝዝት ይበልልኝ። እንዲሁም ክርስቲያኑ ወገኖቼ ሁላችሁንም ሰላም ሰላም ብያለሁኝ። ዛሬ ደግሞ ይዤላችሁ የመጣሁት ስለ ሰይድና ስለ አዲሱ ሚስት እንደዚሁም ደግሞ ስለ ንግስቲቷ ሱመያዬ ነው ማለት ነው። እኔ እኮ የሚገርመው የነገር ማለት ነው እውነቴ ነው። ሰኢድ እና አዲሷ ሚስት እኔ ሚስት መሆን መሆን ብ አንተ ባልሆነ ባልሆነኝ እንጂ ሌላ ምንም አልፈልግም ብላ ይሄ ኮንዶሚኒየም ቤት ገዛ ገዛሁለት፣ ሰርፕራይዝ ገዛሁለት፣ ሰርፕራይዝ አሩ ወይ ጉድ! ኮንዶሚኒየም ነው ምን እንደሆነ የሚባለው ነው። አንድ ደግሞ ስሙ ጠፋኝ፣ እስኪ እናንተ አስታውሱኝ ማለት ነው። እኔ እኮ የሚገርመኝ ማለት ነው፣ ሰኢድ ልጆችን ለማየት ብለህ መታ፣ እውነት አሁን አንተ ልትወቀጥ ነው ማለት ነው። ልጆችን ልጆች ልታይ መተ። አሁን ደግሞ ከአዲሷ ሚስትህ ጋር ብቅ ያልክበት ምክንያት ለምንድን ነው? ሱመያ ለምን ከዳች ልትል ይሆናል ማለት ነው። እና እንደ ስጌም እየተጫወክባት። እውነቴን ነው፣ ባለፈው በጣም አሳዝኖን ነበረ፣ አይደል ውድ ተመልካቾች ማለት ነው። አሁን ላይ ግን የሚሰራው ስራ እውነቴን ነው፣ ስህተት እየሰራ ነው ማለት ነው። ስህተት ልጆችህን ብለህ መተህ አሁን ደግሞ ከሌላዋ ሴት ጋር አብረህ ትመጣለህ። እኔ እኮ ሴቱ አርፍም እንዴ! እኔ ልጆች ይታረቁ፣ የልጆች የምንም ቢሆን የልጆች እናት እና አባት ናቸው። ሰላምን ለማፍጠር እንደዚህ መታገል እንዳለብን አንዲቱ ትገባና ጅልጥ የሆነች ማለት ነው እነቴን ነው በቃ እኔ አንተ ባልሆነኝ እንጂ ሌላ ምንም ነገር አልፈልግም። እመነኝ። ማንም ሴት እንደሱ መያዬ እ የመላይ እንደ ተመልካች እንግዲህ እንደ እህትነት ነው የምመክረህ ማለት ነው የመላኝ የአስር አመት ትዳርህን ክፉንም ደጉንም ማጣትንም ማገኘትንም አብራችሁ ያሳለፋችሁት ታይምን እያስታወስክ ብታስታውስ ኖሮ። እውነቴን ነው ሰኢድ፣ እስካሁን ከማንም ጋር ከማንም ሴት ጋር እንደዛ እንትን አይደለም። አያንቱ ነው ብንቆጥራቸው እኮ ከመቶ ይበልጣሉ። እውነቴን ነው። እኔ እኮ አያግባ እያልን አይደለም። እኛ እኮ እኛ ተመልካቾች እኮ አያግባ አይደለም የምንለው ማስተዳደር ከቻለ አንድ ሰው ማግባት ይችላል። አዎ፣ ግን የመጀመሪያ የቱ ህይወት ሀያት እንዴት ነች የሚለውም ማለት ነው መገንዘብ ያለብን? ልጆቼን ላይ ብሎ መጣ። አሁን ደግሞ ከአዲሷ ጋር ብቅ ሲል በገዛውላ ሰርፕራይዝ፣ ሙፋጃ ሲል ምን ይሰማቸዋል? የብስ ሁለት ሶስት ይሄን ልባ ሴት ልጅ ማለት የሴት ልጅ ልብ ማለት ነው። ሁልሽም አዳምጪ ሁላችሁም አዳምጪ። ልክ እንደ ብርጭቆ ነች ይባላል። አንድ ብርጭቆ ከእጃችን ላይ ተወደቀች መልሳን ስለማናነሳው መልሳን ስለማናነሳው የሴት ልብም እንደዛ ነው ይባላል። ስለዚህ ሰይድ አሁንም በሴት ሴት እየቀጣሃት በሴት ሴት ልቧን እየሰበርክ መሆኑን ላስገነዝብህ እፈልጋለሁ፣ ማለት ነው። እኔ ፋሚሊ ፋሚሊ ቲዩብ የሴቶች ጠበቃ መሆኔን ማንኛችሁም ታውቃላችሁ ማለት ነው። እንደዚሁም በዚሁ አጋጣሚ ለቤት ያድስ ይሆናችሁ ደግሞ ሼር ላይክ ሳብስክራይብ እያደረጋችሁ ገባ ገባ በሉ። አንድ ሰው ላይክ ሳያደርግ እንዳይገባ ማለት ነው እና

የአንዳህት ልብ እየተሰበረ ምኑን እንስቀዋለን? አይ እኔ ጥፍት ስላለች ነው ያችኛዋ ብዬ ነው እንደዛ ኪሎሮክስ ምኑ ብዙ ነገር የተደረገለት እንደው በዛው ስለጠፋ ብዬ ነው። እና ምን ልላችሁ ፈልጌ ነው ለእሷ ሱመያያ እንግዲህ ታውቃላችሁ ከአሁን በፊት ቤት እንደገዛ አዲስ አበባ ላይ ኮንዶሚኒየም እና ሐዩ እና ሰኢድ ደግሞ እዛ ጎረቤት ለመሆን ፈላልጎ እሱም እዛች እንደ ገዛ ወይም እንደ ቀናጠበ ልበላችሁ፣ እዛ እንደገዛ ታቃላችሁ። እናቃለን ሁላችንም ማለት ነው። አሁን ደግሞ ኧረ ህጅብ በቃ ሱመያዬ ማለት ነው። እውነቴ ነው አደነቅኩት፣ እውነቴ ነው። አሁን ደግሞ ለአዲሱ ሚስቴ ቤት ገዛላት ሰርፕራይዝ ሲል፣ ሱመያዬ ደግሞ ዱብ ብላ እዛው ገዛቻ ምክንያቱም እሱ ጋር አንድ ቀን ካደረ እሱ ጋር አንድ ቀን አንድ ቀን እሷ ጋር ኧረ ፋሚሊ ምንድነው፣ ተንተባተብሽ። እሷ አንድ ቀን እሷ ጋር ከሆነ አንድ ቀን እኔ ጋር ቡና እንዲጠጣ እንድጠራቸው ብላ ይኸው ከነሱ ጋር ጎን ቀስታዴ ማለት ነው ቀጥ ይበባክሽ በቃ እና ብድር በምድር የሚባለው አንዳንድ ጊዜ በቃ። ስለዚህ ምንድን ነው ሰኢድ ደግሞ ለይች ለየመኖ ወይት እንደሚገዛ ንጃ። ሱመያ የብቻ ተከታታይ ማለት ነው እዛ ሆነሽ አክባሩ እንድታቂ ሁሉን ነገር ማለት ነው እዛው መግዛት ሽጡር አድርገሻል፣ ብላለች ጓደኛሽ ሀውዬ ማለት ነው። እና ምንድን ነው የምልሽ በቃ ህጅ በታሪፍ አድርገሻል ማለት ነው። ሰይድም ከአንዷ አንዷ ከአንዷ አንዷ ከአንዷ አንዷ ይቀያይር፣ አንቺም ደግሞ በተግባር ማለት ነው። እውነት እና የነዚህ ልጆች በጣም የሚገርም ነገር ነው እየተካሄደ ያለው። ሰይድ ግን ወደ ራሰ ተመልሰ እውነቴን ነው፣ ዳብል አድርገህ ልቧን እየቀጣ መሆኑን አትርሰው። ሱመያ እያየ እንግዲህ በእርቺ ጠንክሪ ነው የምንለው። በቃ እና እንደተለመደው ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ወደ ፋሚሊ ቤት ተቀላቀሉ ማለት ነው። ኮሜንት አትርሱ፣ ላይክ አትርሱ። ውድ የፋሚሊ ቤተሰቦች ሁላችሁንም በጣም አድርጌ